ተሰምተሽኛል፣ ሴትዮው ቆይ፣ ሚዩት አድርጊያታለሁ። ደግሞ ሰምተሽኛል። ነይ ግጠሚ፣ ነይ ግጠሚ፣ ነይ ግጠሚ፣ ነይ አስለቅስሻለሁ። ቅጣት ነግራኝ ነው የገባችው። ያልቀጣዋት ነው ነገር ለምናምን እኔ ሽቶ አልኩሽ ሽቶ አልኩሽ ሽቶ ወደ አፍ አልከተም ብየሻለሁ። አዎ አልቀጣም ምናምን ብላ እና ታዲያ አንቀጣ ያልኳት ቅጣት፣ ስርዓት ያለው ቅጣት። ሽንት ቤት ውሃ መጠጣት እራሱ አግባብ ነው። ሀቢባ እንደፈለገ መቅጣት መብቴ ነው

ይሄ ጌም ነው፣ ጀስት ጌም ነው፣ በቃ ጌም ነው። የተገናኛችሁት ጌም ላይ ነው፣ ተጫውታችሁ መለያየት ነው። በተረፈ ግን እንደዚህ የምትጣሉ እኮ ነው፣ አትጫውቱም። አንቺም ከሌላ ሰው ጋር፣ አንቺም ከሌላ ሰው ጋር ተጫውቱ አቦ። እኔ የተሰጠኝ ቅጣት አማርጬ ነው፣ ሁሌ የሚቀጣ ሁሌ አማርጬ ነው የምቀጣው። አሁን ጃኒ የምጣላሉ ምናምን የምትይ አንቺ እንኳን በስነስርዓት፣ እኔ ሁሉ ሻወር በል ቲክቶክ ዩኒቨርሲቲ አልወርደልኝ። አልቀጣም ብለሽ የወጣሽ ጀግና ልትናገሪ ነው

ባንቺ የተሰደቁ ስል እስካሁን እየረገጡኛሉ እሱ ነው ያናደደኝ። እኔ ያልተሰደብኩ ያልተሰደ ችግር የለም። ይኸውልሽ ስሚ ዜድ፣ አንድ ነገር ልንገርሽ። የሆነ ነገር ስታደርጉ በውለታ ተሳሰሩ። እኔ አሁን ሀቡ ሀቢባን ሀቢባ ገላ ማለት ነው። በውለታ ሀቢባ ማሰር በውለታ ተሳሰሩ። ስለተሰደብኳት በይ ተሰደቢ። ስለወደርሽ ሆን የተሰደብሽ እኔ ባልታተሰደ እንዴ?

በቃ ታዲያ ሰው ነገ ወይኔ አጣላያት ምንም ታያደርጋችሁ? ምንም አሁን እስኪ እንደው እስከ ጠዋት እየሰደበኝ ነበረ። እስከ ጠዋት ዛሬ ጠዋት እርግጥ እያደረገኝ ነበረ። ነይ፣ እሺ ግቢ እና በሰፊው ልቅ ነው እልልሽ። ውጡ እናንተ

ትንሿ አለም ሰማ አይደለም አይደለም ዜድ ማርያምን ሰጥሻለሁ ቃል ገብቼ ቲክታክ ዩኒቨርሳል ሰጥሻለሁ ብላ

ምን አልሽ በቃ ነገ ከገባሽ እንገናኛለን ልወጣ ነው እሺ ወሽ አሲታ ይኸው ይሁን እሺ አይ አንቺ ቁጭ ብለሽ ይሰጥሻል እኮ ከናሁን ጋር ያይ በቅጣት በሚጫወቱት ቀንቼ እኮ ነው ልጆች። ቀናሁኝና ለምን እኔ ማልጫወት ማልኩኝ። ስሙኝ፣ እኔ ልንገራችሁ ከነናሁን ጋር እኔ ነገር፣ አሉባልታ፣ ጭቅጭቅ፣ ንዝንዝ፣ ስልችት ያለኝ እንደው በምን አማርኛ ባስረዳችሁ ደስ ባለኝ። በቃ አሉባልታ አልፈልግም፣ ነገር አልፈልግም መመላ ሲሳደቡ ውለው አሁን ትናንትና ያችን ፊንገርም ያንም እቴቴም ፓስተር ቆለጦም ሲሳደብ ነው የከረው። ይሳደቡ ይሳደቡ በደረቁ ሲሳደቡ ውለው ሲሳነጠቁ አሉ። ለማንም መልስ አልመለስም። እሺ ናውጣ አንተ ትመሀይም ጭራሽ ፍርታ ይለኛል እንደ ቅጣቴን ሳይቀጥዩት እና እኔ በጣም ምስኪን ሰው ስለሆንኩ ነው። እመቤቴን እንትን ማልላቸው ተቀጭ ሲባል ያው ላ ቅጣት እየተቀጣ እየተቀጣ ስለዚያ እኔ ከማንም ሰው ጋር አይነው የሁለት ሚሊዮን ሊደርቆ ቆሟል እኮ ከማንም ሰው ጋር መጨቃጨቅ አልፈልግም። ሲሳደቡ ሎ ይሳደቡ። ህዝብ ታዝቧቸው ታዝቧቸው ታዝቧቸው ሰልችቷቸው ኮመንቱ እንዳለ። ሰዎች እኮ የሆነ ወሬ ስታወሩ አትሊስት ግማሽ ሰው ተቀባይ መኖር አለበታል። ለሰው ነው የምታወሩት። አረ ወይኔ ለሰው ነው የምታወሩትን። ጋይስ የምታወሩት ወሬ ለሰው ነው አይደለ? ሰው እንዲያዳምጣቸው አትሊስት ግማሽ ሰው ተቀባይነት ለማግኘት ሰውን ለመቀየር እና መጥፎነቴን ለማሳየት ነው አለ ሰዎች የሚሰድቡኝ እነዛ ሰዎች ተቀባይ ተቀባይነት የላቸውም። ኮመንቱ ይሰድባቸዋል። ምን ይሰድባቸ ደግ አደረገች እንኳን አደረገች። ሰው ለማንም የሚያወሩት እኔ ለማንም መልሰው ተሳድበው ውደው ተሳድበው ይደሩ። ምንም ማይመለከተኝ ውዶች። ምንም በቃ ይሳደቡ፣ ደስ ያላቸውን ይበሉ። እኔ ጌሜን እቀጠቅጣለሁ፣ እወጣለሁ። ጌሜን እቀጠቅጣለሁ፣ እወጣለሁ። እነሱም ቢልላቸው ያደርጋሉ። በነገራችን ላይ መስኮት ስለከፈትኩ ነው ዝንብ ሆኖ ሳይሆን መስኮት ስለከፈትኩ ፍሩት ምናምን ስላለን ነው የሚመጣው። እሺ ቆረቆራ ቆረቆራም እንትን ከከፈትኩኝ ይመጣል። ሁል ጊዜ ሁሌ ፍሩቴ የበላው ቀን ነግረቻዋለሁ። ጣፋጭ ፍሩቴ የበላው ቀን እንደዚህ እንደዚህ ከመጣ ይመጣል። ይሄ ደግሞ ሁሉም ቤት ያለ ነው።

እግዚአብሔር ፈቅጄልሻለሁ ገነት ግቢ ብሎይ ማለት ነው። ዞር ስር ጓደኞች ቲክቶክ ያሉት እየለመኑ ቲክቶክ ላይ ባያቸው ማለት ነው። ሲኦል ባያቸው ውዶች፣ አንድ ቀን አንድ ለአንድ ቀን እድል ስጠኝ ፈጣሪ ወይ ብዬ ሲኦል ተመልሼ ለምኝ ወደ ገነት እገባል። ይህን ነማደርገው እንዲ፣ ቁርጥ ያለ መልስ ልንገራችሁ። ቁርጥ ያለ መልስ ወደ ሲኦል ተመልሼ ለምኜ ወደ ገነት እገባል። እናንተም ቢሆንላችሁ ታረጋላችሁ። እናንተም ሰው ቢመለከታችሁ ደስ ይላችሁ። እንደ ድስት የምግብ ድስት ጭንቅላታችሁ ላይ በጫማዋ ስጠጡ የነበራችሁ ሰዎች በጫማዋ ስጠጡ። እኔ በጫማ እንኳን ውሃ ጠጥቼ አላውቅም። በጫማዋ ስጠጡ ምን ስትሉ ስትንከባለ ምን እኔን የመናገር ሞራል የላችሁ። አሜሪካ ላይ ማንም ስንት ሰው አደን እንደ አሜሪካ ላይ የሆኑ የሰው ልጅ ገላይን ከመሸጥ አይሻልም። ሰው ከማጋደል አይሻልም። ሃይማኖት ከመሳደብ አይሻልም። ፈን እያደረኩ እየሳቀን እየተጫወተን እንደ ነጮቹ ሌሎች ዜጎችን እስኪ ሰርች አድርጋችሁ ተረዳችሁን፣ ውዶች ሌሎች ዜጎችን አይዋቸው እስኪ ከእናንተ ጋር እንዲያፈርብ እንዲያፈር ትብለ አንቺ ማትወልጅ አንቺ መካን አንቺ ወልደሽ ማፀን እየተባልኩ ከምሰደዳደም ማለት ነው። ቁጭ ብዬ መጥቼ ከጓደኞቼ ጋር ከኩዮቼ ጋር ከጠነዙ አሮጌት ከጠነዙ ሽማግሌዎች ጋር ከሚሆን ከኩዮቼ ጋር ጌም እየተጫወቱ ገንዘቤን ስርት አድርጌ ውጥት ውጥት የሚሰጠኝ ካለ ይሰጠኛል። የሚወደኝ ይሰጠኛል። እኔም ለምወደው ሰጣለሁ። አለቀ። ህይወት ይቀጥላል። እኔን አታሳቅቆኝም። አሜሪካ አሜሪካ ሆኖ ሰው ፒምፕ ፒምፖቹን አላያችሁም? እንዲ አሜሪካ እየሆኑ አር እንዴ ሴትን የሴትን ገላ እያሻሻጡ የሚኖሩት እኔ እንደዛ ከምኖር ገላይን ከምሸጥ ውሃ መታጠምን ችግራለሁ። ተረዳችሁ። እንደናንተ የቀጠቀጥኩት ሰው የለም። እንደናንተም ትክክለኛ ከለራችሁን ለሕዝብ አሳይቻለሁ። ማንነታችሁን ለሕዝብ አሳይቻለሁ። ክፋታችሁን፣ ምቀኝነታችሁን አሳይቻለሁ። ማንነታችሁን በደንብ አድርጌ ነው ለሕዝብ ያሳየሁት በደንብ አድርጌ ከዚህ በላይ እኔ ለሕዝቡ ትቻቸዋሉ። እናንተ ለሕዝቡ ትቻቸዋሉ። ማንም ሰው ነው የሚጫወተው። ይጫወታሉ። ለምን አልጫወቱ? እነማሜ ይጫወታሉ፣ እነዲቦራ ይጫወታሉ፣ እነሄለን ይጫወታሉ፣ የተጣሉ ሁሉም ይጫወታሉ። እነ ፍራይዴይ ሲጫወቱ ነበር። እነጃ ሁሉ ይጫወታሉ። ዋይናት እኔም አልጫወትበት ለእኔ ሲሆን ነው የማይፈቀደዋ ሁሉ ነገር ለኔ ለቤታ ሲሆን፣ ለምን ተጽዕኖ ፈጣሪ ነኛ። ማንም ሌሎቹ ብትናገሩ የሚሰማችሁ የለም። እኔም ቤታ የምትናገሩ ገንዘ ገንዘብ ዲባባ ስሎ ገንዘብ ስለማስገኝላችሁ እንትን አለኝ ጥቅም አለኝ። ሌሎቹ ብትናገሯቸው ማን ዞር ብለያቸዋል? ቤታ ስትሉ ግን እይታላችሁ። ለምን ገንዘብ ነኛ ገንዘብ እናንተም እኮ በእኔ እየሸቀ አሜሪካ አይደለም አሜሪካ ተቀምጣችሁ አይደል እንዴ? አሉባልታ የምታወሩት ስለሰው ተበለጣችሁ። 14 ዓመት 15 ዓመት ሶሻል ሚዲያውን ስትጠቀሙ እንደዚህ አይነት የህዝብ ፍቅር አላገኛችሁ፣ እንደዚህ አይነት ደጋፊ አላገኛችሁ፣ እንደዚህ አይነት ጊፍት አይሰጣችሁ፣ ስጦታ አይሰጣችሁ። በዘመናችሁ ከኋላ የመጣች አንድ የስንት ታናሻችሁ ስለበለጠቻችሁ አበዳችሁ። ነገም እጫወታለሁ። ነገም ደግሞ ሌላም ነገር ቢመጣ ሌላም ነገር ውስጥ ተሳተፋለሁ። ይሄንን ነው አስረግጭ፣ የሚል ነገር ሌላም ነገር ቢመጣ ይሄ ቀርቶ ደግሞ የቅጣ ጌም ቢቀርማ ሌላ ነገር ቢመጣ እሱም ላይ ይሳተፋሉ፣ እሱም ላይ አታጡኝ። ምንን ከሶሻል ሚዲያ ብትሳደቡ ብቱ፣ ነገ ምጭ፣ ማታም ምገብ ሁሉ። አሜሪካኖች በገዛ ሀገራቸው፣ ነጮች በገዛ ሀገራቸው በተወለዱበት ባደጉበት መማር መስራት በሚችሉበት ሀገር ተቀምጠው ሴሌብሬቲ ሆኑ ምን ይሆኑ። እንዲ አላያችሁም እንዴ? እነሱ እየተጫወቱ እኔ አንድ አፍሪካዊ ከሰው ሀገር ተሰድጄ የመጣው ብጫወት ምን አባታችሁ አገባችሁ? ገና አጫወታለሁ። ገላይን አልሽጥ ሰው አላገዳድል ሃይማኖት አልሳደብ ዘሮችን አላባላ፣ በራሴ ሰውነት እንደፈለኩ መቁረጥ አይደለም መቆራረጥ አይደለም መፍለጥ አይደለም። ገና በበርበሬ ሁሉ ስጣጠን ታዩኛላችሁ። እናንተ ገንዘብ ኬትን ማምጩ። ዲቦራ እንዴት ነሽ? ይውድ ኬትን ማምጩ፣ ዱቄቱን ፍጩ ነው አይደለ? ጨዋታው ኬትን ማምጡት ገንዘቡ ይግባ እጃችሁ ላይ ኬትን ማምጡት ገንዘቡ ይግባ ከየትም ማምጡት፣ ምን ጉቺ የምትሉኝ? ቆይ ከየትም ማምጡት ገንዘቡ እጃችሁ ላይ ይግባ። ምንድነው ጉቺ የምትለው? ቆይ ልክፈትላት። ክፍት ነው በሏት። ከየትም ማምጩ ዱቄቱን፣ ፍጩው ነው ከየትም ላምጣው። እንቀጥላለን፣ የሚቆም ነገር የለም። ማንንም አልሰማም። እኔም ብቻ ለማሸማቀቅ ይመጣሉ። እኔም ብቻ ሌላው ሲጫወት ቅናት አይደለም፣ ሌላው ሲቀጣጣ ቅናት አይደለም። ለቤታ ሲሆን ግን ሁሉ ቅናት፣ ሁሉ ክፋት። እነዚህ ሰዎች እኮ ጋይስ መልካም የሰራሁትን እንኳን እስ በስህተት አመስግነው ያውቃሉ። መልካም የሰራሁትን ነገር በእርዳታው በጥሩ ነገር ስሳተፍ በድምፅ ስሆን አንድ ቀን አመስግነው ያውቃሉ? አያውቁም፣ አያውቁም። ቢያንስ እንኳን እኮ በጥሩ ጊዜ ያመሰገኑኝ ቢሆኑ እሺ እንኳን እኔን ኝ የተሳሳትኩ ትላለ። ሁሌ ግን እኔ መተቸት፣ ሁሌ ግን እኔን ለማሳቀቅ መሮጥ ነው። ማታ ጫወታለሁ ገና አቤት ጉች እየጻፉ ነበር ከሻወር ውስጥ ነው ያው ቅጣት ተቀጥቼ ነበር። እኔ እኮ በነገራችን ላይ አንድ ቆይ እሺ ውዴ ልዝጋው። በነገራችን ላይ እኔ ቁጭ ስልኮ ማለት ነው በዘመናችሁ ያላያችሁትን አቦቼ፣ በእናትሽ አንቺ አንድ አራብ ትልክብኛል፣ ልታሳብደኝ ነው። ቆይ ልዝጋው። አይ ዘጋሁት። ስሙኝ ስሙኝ፣ እኔ ቤት ቁጭ ብዬ ቁጭ ብዬ እየቀለድኩ ምናምን እራሱ ማለት ነው ብዙ ጊፍት ይወረደልኝ ሰው ነኝ እኔ። የጊፍት ብርቅ የለኝ፣ የቪው ብርቅ የለኝ። ቪው አይታችኋል ቪው አይታችኋል። የሰው መውደድን አይታችኋል። እስከ ልክ እስከ አፍንጫዬ እንዲህ ተንጠባጥቧል። እና እኔ ምንም ብርቅ የለ ግን እኔ ልክ በቃ ማንኛውም ሰው እንደሚያደርገው አብረን ምናምን ፈታ ከሁሉም ጋር መጫወት መዝናናት ነው። ለምን አይምሮዬ አይምሮዬ እንዴት ነው ቢዚ ይሆናል? ከሰው ጋር ከመመላለስ አሁን እኔ ዝም ብዬ ቁጭ ቤ ከነናውም ጋር ብጫወት አውቀዋለሁ። መጀመሪያ እነናውም እስኪገቡ ድረስ ሰው ሳደባለው ምናምን ሀያ ሺህ ሰው ነው ዛሬ አየኝ ምንድን ነው? ብርቅ ነው ሰው በብዛት ሰው በብዛት ሰው ስለበዛላችሁ ህይወት የለወጣን ነው። ከሀያ ሺህ ሰው አስር ሰው መልካም ሰው ካለ ለእናንተ በቂ ነው። ይህንን ነው እኔ የማምንበት። እሺ በሰው ብዛት አይደለም። ሀያ ሺህ ሰው ዛሬ አየኝ። ምንድን ነው ምን ተለወጠ በህይወታችሁ? ተረዳችሁ እና እኔ እኔ የምፈልገው በቃ ነገር አልፈልግም። በቃ አምስት ስድስት ዓመት ተጣለው ከድሜ እኩዮቼ ጋር ነው መሆን እንፈልገው፣ በቃ መጫወት፣ ፈታ ማለት፣ መዝናናት እርዳታ ካለ የአቅሜን መሳተፍ ድምፅ መሆን ካለብኝ በቃ በአግባብ ድምፆኝ ህይወቴ መኖር ነው ምፈልገው። በቃ የእኔ እኩዮች እንደፈለጉ እየሆኑ እኔ ላይ ነው ትኩረት የምታደርጉት። ነው ዛሬ ሜን የተናገርኩት ለአንዴና ለመጨረሻ ነው፣ ልቤ ውስጥ ያለው ያወጣትኝ። ከዚህ በኋላ እኔን በእንደዚህ አይነት ነገር አታገኙ። እመጣለሁ፣ ማታ ዲቦራ ተገቢያለሽ እንቀጣቀጣለን። ጠዋት አንዱን አገኛለሁ እንቀጣቀጣለን፣ እንጫወታለን ማስታወቂያ ካለ እሰራለሁ። የፈለጉትን ነው እዚህ ቲክቶክ ላይ ማድረገው። ከማን መጫወት ከማን ጋር መጫወት እንዳለብኝ እናንተ አትመክሩኝ። ከፈለግኩ ሰው ከሰይጣን ጋር አስቀምጬ ጨገር ካለው ሰይጣን ጋር አስቀምጬ ይጫወታል። ማንም ምንም አያመጣ። ስድብ ነው ተሳደቡ። አምስት ዓመት ተሳድባቸዋል። ምንም ለውጥ አላመጣችሁ፣ ምንም እንደውም እኔን ከፍታ ላይ ነው ያስቀምጣችሁ። የዛሬ አምስት ዓመት ቤታ እኔ እንዲህ ነበርኩኝ ነው የዛሬ አምስት ዓመት እኔ ቤታችን ነበርኩ አልነበርኩኝ? አልነበርኩም። አልነበርኩም። ከትንሽ ተነስቼ ነው ዛሬ ያለሁበት። ሰው ያየኝ ኦኬ፣ ቀልድ አይደለም የሁላ ህዝብ ሰብስቦ ማስቀመጥ ቀልድ አይደለም። ለምቀኛና ለቀናተኛ ኧረ ምናምን ትላላችሁ ነው ከሰላሳ ሰው እያየኝ መቶ ሰው እያየኝ አንድ ሺህ ሰው እያየኝ ሀያ ሺህ ሰው፣ መቶ ሺህ ሰው እንደዛ እያየኝ የቀጠልኩትኝ ለዛውም፣ ተሰድቤ ተዋርጄበት ነው ኦኬ። በቀላል እዚህ ላይ አልተቀመጥኩም ኦኬ። መንገራችሁ አስረግጬ እንዳውም ልካችሁን ዛሬ አይበቃኝም። የሰይጣን ጨገር አይቼዋለሁ። የሰይጣንን ጨገር ጋይስ የሰይጣን ጨገር እራሱ አልኳቸው። የሰይጣን ጨገር ያለበት እራሱ ቢመጣ ውስጤ ደስ ካለው ቤታዬ ተጫዎች ካለኝ እንጨውታለ። አሁን ተረጋጊ፣ ሌላ ወሬናውራ ነው ውዴ። ለምን መሰለሽ ሁልጊዜ ሁልጊዜ እኔ ላይ ነው ተጽዕኖ የሚያሳድሩት ተረዳሽኝ። ላይ ቀኔ ቆ እኔ ብቻ አድርጌ ቢሆን ቢሰድቡኝ ኦኬ ተችኝ። እኔ ነኝ ጥፋተኛል። አሉ ሰው ያደረገውን ነገር ነው ማደርገው ከሰይተ ሰው አልገድልኔ ተገዳደሉ እያልኩቱ ተፋለጡ፣ አንገታችሁን ተቆራረጡ አለን። ድሮ እንኳን ድሮ እንኳን ፖለቲካ እንኳን ሰው አንገት ተራረዱ እንኳን አልልም። ላይክ የኔ ነገር ሲሆን አውቃለሁ። ተጽዕኖ ፈጣሪ ነኝ አምኜበታለሁ። ገንዘብ አስገኛችኋለሁ። አላበዝሁትም። እንዲያውንስ ይህንንም እንደሞ የምናገረው ጉቺ ገባሽ ለአንዴና ለመጨረሻ ጊዜ ነው። ከዚህ በኋላ እገባለሁ፣ ጫወታለሁ፣ እዝናናለሁ። እገባለሁ፣ ጫወታለሁ። መጨፈር ካለ እጨፍራለሁ። ማናችሁን መልስ አልፈልግም በዛ አሁንስ፣ ለእኔ ሲሆን ሁሉ ነገር ር ይተብላል። እሺ ጉቺዬ፣ አሁን ወደ አንቺ እንምጣ። የተቦለካችሁ ሰዎች ዘላለም እንደማትወጡ ወቁሽ። ብርግድች ደግሞ ይመሳል። ለምንድን ነው ውዴ የፈለግሽኝ? ጉቺ ጉቺ እየፈለገችሽ ነው እያሉ ማታ ይደክማቸዋል ይደክማቸዋል። ያጨብጭቡልኝ ውዴ፣ ፍቅር ስለሆንኩ ነው የሚያጨበጭቡልኝ ፍቅር ስለሆንኩ ያከበረኝን ስለማከብር ከትንሽ እስከ ትልቁ ያጨብጭቡልኝ። ቢጨበጨብልኝ ያምርብኛ። ጋይ ትሰጡኝ ትሰጡኛላችሁ አይደለ? ያላችሁ ካላችሁ ትሰጡኛላችሁ አይደል? ዘላለማ ትሰጡኝ ያላችሁ። እኔም ሲኖረኝ ይሰጣችኋል። እንጫወታን፣ ፍቅር እንሆን። ቴንኪዩ። በወጣ ይተካ። ይኔማር በወጣ ይተካ በወጣ ይተካ እኔም እሰጣችኋለሁ እናንተም ስጡኝ በፍቅር ቲክቶክ ሶሻል ሚዲያው የሁላችን የጉቺም ነው የቤታም ነው የዲቦራም ነው የአበበም ነው የቆለጥም ነው የጅኒም ነው የሁላችንም ነው ሶሻል ሚዲያ ብቃት አቅም አላችሁ ተጠቀሙበት የእናንተ ያለው እንጀራ ማንም ይሻግታል እንጂ ማንም አይበለው ለኔ ያስቀመጠልኝ ጌታ ብትሳደቡ ባትሳደቡ ያመጣዋል ሁላችሁም መጫወት ተጫወቱ ሁሉም ቲክቶክ ይበቃናል አተባሉ ቲክቶክ ይበቃል ለማናችንም ይበቃል ሰው አንዱ ሲሰጠው ጭጋራ ማጥቶ ነው። ስሚ ሻወር የምትወስደው የለበስኩት? አዎ እኮ እሱ ቀይሬው ቅዝቃዜ እንትን ችግር የለውም። ቅዝቃዜውን እኔ እራሱ ዛሬ ጉቼ ምን ላይ በርጩ ይህየትናተቁም ክለብ ውስጥ የሚቀመጠው እኮ አለኝ ወንበር፣ የባሩ በፒንክ አለኝ። የባሩን ወንበር ዲቦ፣ ስሚ ፍቅሬ፣ ማታ ትገቢያለሽ ዲቦራ? ዛሬ ለምን አንቺ በገባሽ ውዴ፣ አንቺ በገባሽ ሰላማቸው። ስሚ ማታ ትገቢያለሽ ዲቦራ? ማታ እንቀጣቀጥ ዛሬ ለምን አልገባሽም? ጥሯት እያልኩ ስጸፍልሽ ስቀሰቀስሽ ነበርኩ። ዛሬ ትገቢያለሽ ውዴ?

አብረን እንለምናለን። ለምን ይሰጠናል? አለቅ ደግሞ አሁን እየለመንን አይደለም፣ ባይዘው በፊት ነው እየለመን ነው የነበረው። አሁን ቁጭ ስሚ፣ ዲቦ ቁጭም። ጥያቄ ልጠይቅ አንዴ፣ ከኔ ጋር አውሪኝ አንዴ፣ ከኔ ጋር አውሪኝ። አሁን እየለመንን አይደለም ማወቅ ያለብሽ። አሁን ህዝቡ እንዴ፣ እንዴ፣ ምን ጉድ ነው? እሺ፣ ምን ተፈጠረ ደግሞ? ወይ ጉድ፣ ምን ነቀላችሁ? ቆይ ወንድ ይቅርታ አሁን እየለመነን አይደለም። ከኔ ጋ ውሬ ታዲያ ከኔ ጋታውሬ አሁን እየለመነን አይደለም ህዝቡ ወዶ ፈቅዶ። አሁን ለምሳሌ ይኸውልሽ፣ ቤታ አንቺን ስቀጣሽ፣ አንቺን የሚወድሽ አንቺን ላለማስቀጣት ይሰጥሻል፣ ወይ ደግሞ አንቺን ስትቀጪ እየተቀጣሽ ስለሆነ እኔን እንድትቀጪኝ ይሰጡሻል። ቢኮዝ እኔ ብቻ ቀጪ ሲሆን ጌም ፌር አይሆንም። ገባሽ? ተረዳሽ? ደግሞ በእኔ ደግሞ የእኔ ፋሚሊዎች ደግሞ አንቺ ስትቀጭ ስትቀጭ አይደለም። ፋሚሊ ፋሚሊ ያለው ነው የተዝናና ነው በቃ፣ ፈታ ያለው ሰው ይሰጣል። ዝም ብሎ ጆይን የሚለው እኮ እዛ ጋ ለምሳሌ የሆነ ሙቪ ለማየት የሆነ ቦታ ለሚሄድ ዝም ብለሽ ትከፊ ያለሽ አለመዝናናት ትርኢት ለማየት እንደምትከፊው፣ እዚህ ሶሻል ሚዲያ ላይ ያለ ሰው ደግሞ እየተዝናና ጊፍቱን ይሰጣል። አለቀ። በፊት ልመና ካልሽስ ልመና ካልሽስ በፊት ነው ልመና ቢካዝ በፊት ቁጭ ብለን በእናታችሁ ስጡ ምናም ምናምን አይደል የምንለው እንደዛ ነው የምንለው አሁን ግን እያዝናናን ነው እየተዝናና ነው ህዝቡ የሚሰጠው ፈቅዱ ወዶ ነው የሚሰጠው እሺ ቆይ ዲቦራ ልጠይቅሽ ማለት ነው ዲቦራ ልጠይቅሽ አሁን ለምሳሌ ይህ ህዝብ ስህተት እየሰራን ቢሆን መጥፎ ነገር እየተደረገ ከሆነ ማለት ነው እስኪ ልጠይቅሽ አስር ሺህ ሰው ስምንት ሺህ ሰው ዛሬ አይተሻል ሀያ ሺህ ሰው ቁጭ ብሎ ማለት ነው ቁጭ ብሎ ታብታብ እያደረገ ምናምን እንዳውም ዛሬ ታብታቢ ስለማይሰራ ደርቆ ቆሟል ተረዳሽን እንደማይሰራም ብሎ ረጅም ሳ አሁን ትናንትና ከትናንት ወዲያ ስምንት ሚሊዮን ዘጠኝ ሚሊዮን እያስገቡ ታብታም ማለት ነው ተደስተው ቢያዩ እንጂ ብልግና መጥፎ ነገር የማይሆን አግባብ ነገር ባንሰራ ታብታብ አያደርጉም ነበር ተረዳሽ ዲቦራ ታብታብ አያደርጉም ይሁላ ሰው አይሰበሰብም ጊፍት አይሰጠንም ስተሰርተናል ማለት ነው ህዝቡ ይቃወመን ነበር ግን ሁሉም ተደስቶ አንቺን አሁን ምንድን ነው የሚሉሽ ማሜ ጋር ግቢ ማሜ ጋር ግቢ አስወጫት እሷን ግቢ ግቢ ግቢ ይፈልጉታል ፍላጎት አላቸው ለማየት ይፈልጋሉ፣ ይዝናናሉ። ጊፍተር ብቻ ሳይሆን እኮ ይኸውልሽ ጊፍተሩ ብቻ ሳይሆን ህዝቡም እየተዝናና ነው ያረጋል። አሁን ኖርማል ጊዜ ስንጫወት ግን ተጫወቱ። እኔ አሁን ቅድም ማለት ነው አይሳደቡም። ልክ ጌም ስጀምር ይማል ቅጫት ቅጫት ቅጫት፣ ቶሎ በሉ ስጧት፣ አረ ስጧት ምናምን እያሉ ነው ሁሉም፣ አደለ ግላቭ ያለው ምናምን አብረው ነው ተባብረው፣ አደለ ታብታ የሚያደርጉትኝ ሰው ቢደሰት ነው እንጂ፣ መጥፎ ስህተት ብንሰራ እኮ ህዝቡን ዳለ ተቃውሞ ይወጣል። ገባሻል። ሁሉም ሰዎች ይቃወሙን ነበር። ግን ማንም ሰው ይተቃወመ የለም። ሀያ ሺህ ሰው አፉን ከፍቶ ቁጭ ብሎ እያየ ተመችቶታል እኮ ማለት እኮ። ለምንድን ነው ጥቃቅን ሰዎች የሚናደዱት? ለምን በቃ ከመስረቅ አይሻልም ጋይስ ሰው ሰው ተገዳደሉ ከማለት አይሻልም? የአንዱ ሙስሊምን ከመሳደብ ክርስቲያንን ከመሳደብ አይሻልም? ሃይማኖትን ገዝት እያስገቡ ከማባላት አይሻልም? በቃ ራሳችን እንችለን፣ እንዝናናለን፣ እንጫወታለን። በህይወታችን ገመድ ተሰቃቀሉ አልተባባልም። ተረዳችሁኝ አደለ? ህይወታችሁን አጥፎ አልተባባልም። የሆነ መጥፎ ነገር፣ ራስን የሚያጥፋ ነገር አይደለም። በቃ በርበሬ ማረግ፣ ውሃ ማድረግ ምንድን ነው፣ ታጠነን አይደል? እንደ ኢትዮጵያ ውስጥ ያደግ ነው በርበሬ በዳቧቸው ውስጥ አይደል? ቤት ተዘግቶ ስንቱ ነው? ቤት ተዘግቶ በርበሬ በጣን ተደርጎ በር ተዘግቶ ስንቱ ነው ሲታጠን ያደገው? በርበሬ አጠኛት ይባላል። ዛሬ ለቅጣት ሲሆን ግን እንደ ክፋት ታየ ማለት ነው። ለምን? ሰው በልጧችሁ ሲገኝ ሰው ተሽሎ ሲገኝ ሰው በቃ አሉባልታ ነው። ሁሌ መወራት ያለበት ዲቦር ሰው ጌም ነው የሚፈልገው። አሉባልታ ሰልችቶታል ይህ ህዝብ ወሬ ሰልችቶታል ጥልሰ ሁሌ ስትመጡ አንቺ ግማታም አንቺ ደንቆሮ አንቺ እንደዚህ ብለሽ እያ ሰው ሰለቸው በቃ ሰው ከስራ ይወጣል ቢዚ ነው ላይፍ ቢዚ ነው በያገሩ አለ በቃ መጨናነቅ አይፈልግም ይመጣል መዝናናት ነው ይመጣሉ መዝናናት ነው በቃ ጋይስ ወሬን የሚሻለው ጌም ይሻላቸዋል እስኪ እንደው እግዚአብሔር እንገ እስኪ ኮመንት ማወቅ ይፈልጋለሁ ማርያም ወሬ ነው የሚሻላችሁ የሰው ልጅ እንደዚህ እየተቀጣጣ ፈታ እያለ ጌም ቢጫወት ነው የሚሻላችሁ ወይንስ ስለ እንትና አንስቶ እንትና ማለት እኮቺ የሰው ባል ቀምታ ከሰው ባል ጋር ተጋብታ እንዲህ ብላት ከእንትና ጋር ተኝታ እያሉ ሀሜት ይሻላቸዋል? ጌም በቃ ቴንክ ዩ ስለዛ፣ ጌሙ ይቀጥላል። የሚያቆመው ነገር የለም ነው እንዲህ ቦራ አላቆሞ ሌላም ቆናቸውቆ ነው ምልች ሌላም እንቀጥላለን። ሌላም አዲስ ነገር ከመጣ እዛ ላይ የምንሳተፋለን። በቃ ከዚህ በቃ ከጌም በላይ ማሬ፣ ከዚህ በላይ የሚመጣችው ሰጪዎቹ ይኖሩ እንጂ፣ ጌም ጌም ነው። አላይሽም ተጨቃጭቀሽ ምን ብለሽም ግን ስትቀጭ ደስ ይላል። በቃ ስትቀጣጭ፣ መቀጣጣት በቃ ደስ ይላል። እና አሁን ማሪ አሁን ላይክ እኔ እንጃ ትጫወቻለች መሰለኝ። ተጫውተሽ ምን ብለሽም ውጪ አሁን ስንት ሰዓት ነው? ከአምስት ሰዓት በኋላ ከአምስት ሰዓት በኋላ ላይቭ ላይ እንገናኝ። ከአምስት ሰዓት አራት በኋላ ትመጣላችሁ። በኢትዮጵያ ስንት ሰዓት ማለት ነው? ከአምስት ሰዓት በኋላ በኢትዮጵያ ስሚኝ ለቅጣትም የሚሆኑኝን ጓዞች አሁን ኦርደር እያደረኩ የለኝም ላለማለት ማለት ቁርጥ እስ አመለጠሽ የሁላ ጦርነት ተፈጥቶ ውይ ግን ምን ቁርጥ እስቲ ማርያምን በይ ወይ ቆርጬ እንዴ? ምን አንቺ ውልድ ይገርመኛል። እኔ ወንበር አላ ጠብቄ ወይ እኔ በቃ በቃ ስበሪ ቲቪ ቲቪ እኔ በፍሪጅ ኖሮ በሬዲዮ ነው ማዳምጠው ቲቪ ል ሰሚን ዲቦራ፣ ጌታ ምስክሬ ነው የምላችሁ፣ ዝም ብዬ ብቀመጥ እኮ ማለት ነው ላይ ሁለታችንም ዲቦራ፣ ማርያምን ጊፍት ይሰጠናል እኮ ዝም ብሎ ብንቀመጥ። ጌታ ምስክሬ ነው የምላችሁ፣ ዝም ብዬ እኔ ብቀመጥ ይወርድልኛል። ግን ምንድን ነው በቃ አሁን ይሄ አሁን ዝም ብዬ ከተቀመጥኩኝ ነገር ነው የምበላው። ዲቦራ፣ ማንልስተ ማመለሳልኝ ነገር ነው የምበላው። የቅጣት ጌም ግን ከሆነ አንዱን ታስገቢና ትቀጣጭ ይደክም